ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት አደራ ልጆች በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለቅዱስ ፊልጶስ ሐዋርያ ወረሃዊ መታሰቢያ በዓል እንዲሁም በእለቱ ታስበው ለሚውሉ ጻድቃን ሰማዕታት ወረሃዊና ዓመታዊ ክብረ በዓል በሰላም በፍቅር በምሕረቱና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለች ደቂቃ ላደረሰን ለኃያሉ ልዑል እግዚአብሔር ክብር ምስጋና ሁሉ ለእርሱ ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ አስራ ስምንት ጌታችን አምስት ጊዜ ከሞት እያስነሰውና ስለ ስሙ ምስክር የሆነለት የአስራ ሁለት ዓመቱ ህፃን ቅዱስ ኤስድሮስ ዓመታዊ መታሰቢያ በዓሉ ነው። የዚህን ቅዱስ እናቱንና እህቱን ከሀዲው ንጉስ ዲቅርጥያኖስ ከወገባቸው ላይ ከሁለት ቦታ ቆርጦ በሰማዕትነት ሲገድላቸው ቅዱስ ኤስድሮስን ደግሞ በመስቀል ላይ ቸንክሮ ሰቅሎት የእናቱንና የእህቱን ክፉ አሟሟት እንዲመለከት አደረገው። ቅዱስ ኤስድሮስ ገና የአስራ ሁለት ዓመት ህፃን ልጅ ነበረ። ቅዱስ ህፃን በዚህ ዕድሜውም በቃላት ለመግለጽ የሚከብዱ እጅግ አሰቃቂ መከራዎችን እየተቀበለ አምስት ጊዜ በሰማዕትነት ሲያርፍ ጌታችንም በተለያየ ጊዜ ታምራትን እያደረገ ከሞት ያስነሳው ነበር። ተአምሩንም ያዩ ከስምንት መቶ ሺህ በላይም የሚሆኑ ሰዎች በኤስድሮስ አምላክ አምነናል እያሉ በሰማዕትነት አርፈዋል። ህፃኑ ሰማዕት ቅዱስ ኤስድሮስ ሀገሩ እስክንድሪያ ሲሆን አባቱ በንደላዋን፣ እናቱ ሶፊያ ከቤተ መንግስት ወገኖች ናቸው። አባቱ የዲቅልጥያኖስ መኮንን ነበረ። ከሀዲው ዲቅልጥያኖስ በክርስቲያኖች ላይ እጅግ አሰቃቂ መከራም ባደረሰ ጊዜ አባቱ በንደላዋን መስፍንናውን ትቶ ሚስቱንና ልጆቹን ይዞ ገዳም ገባ። ዲቅልጥያኖስንም ጭፍሮችን ልዲቅልጥያኖስም ጭፍሮችን ልኮ አስመጠውና እምነቱን እንዲህ ጠየቀው። በንደላወንም ክርስቶስን በተውከው ክርስቶስን በተውከው ሰዓት እኔም አንተን ተውኩህ አለው። ወዲያውም አንገቱን በሰይፍ አስቆረጠው። ቅዱስ ኤስድሮስም ገና የአስራ ሁለት ዓመት ሕፃን ልጅ ነበርና ይመለስ ይሆናል በሚል እስር ቤት እንዲቆይም ተደረገ። በማግስቱም ክርስትናህን ትተህ የንጉሱን ሃይማኖት ተቀበል ብለው ሲያባብሉት እምቢ ያላቸው። በዚህም ጊዜ በንጉሱ ፊት አቅርበው ደሙ እንደ ውሃ እስኪወርድም ድረስ አሰቃቂ ግርፋትን ገረፉት። እናቱ ሶፊያም የሕፃኑን ልጇን ደም በዲቅልጥያኖስ ፊት ላይ እረጭታ አረገመችው። ዲቅልጥያኖስም በንዴት ከሴት ልጇ ጋር ከወገባቸው ላይ ከሁለት አስቆረጣቸውና ሰማዕትነታቸውን ፈጽመው የክብር አክሊልን ተቀዳጁ። ቅዱስ ኤስድሮስ ቸንክረው ሰቀሉት። ሕፃኑም ተሰቅሎ ሳለ በእናቱና በእህቱ የሆነውን ነገር ይመለከት ነበር። ሆዱንም ሰንጥቀው በመቅደድ አንጀቱንም አውጥተው ወስደው በተራራ ላይ ጣሉት። ጌታችንም ከሞት አስነስቶ እንደ ቀድሞውም ሕየውና ፍጹም ጤነኛ ያደረገው። ቅዱስ ኤስድሮስም ተመልሶ ሄዶ ከካሃዱ ንጉሥ ፊት ቆመ። አሁንም በብረት አልጋ ላይ ያስተኝተውት ከእስር እሳት አነደዱበት። ሁለተኛም በብረት ላይ ያስተኝተው ፈጩት። ነገር ግን ጌታችን አሁንም ከሞት አስነሳው። በዚህም ብዙዎች በኤስድሮስ አምላክ አምነናል እያሉ በምስክርነት አረፉ። ዳግመኛም በእርሱ አምላክ ከአመኑት ዳግመኛም በእርሱ አምላክ ካመኑት ከስምንት መቶ ነፍሳት ጋር ሰቀሉት። አሁን ጌታችን አሁንም ጌታችን አድኖ አስነሳው። በስቃይም ብዛት አልሞት ቢላቸው አንገቱን በሰይፍ ቆረጡት። ነገር ግን አሁንም ጌታችን ለሶስተኛ ጊዜ ከሞት አስነሳው። ከዚያም በኋላ ቅዱስ ኤስድሮስ ትልቅ ድንጋይ በአንገቱ ላይ አስረው ወደ ባህር ጣሉት። ቅዱስ ሚካኤልም ከባህሩ ውስጥ አውጥቶ በንጉሱ ፊት አቆመው። ዳግመኛም ወደ ከተማ ወስዶ ሰቅለው ገድለው ጌታችንን ሰቅለው ገደሉት። ጌታችንም ለአራተኛ ጊዜ ከሞት አስነሳው። ለተራቡ አንበሶችም ሲሰጡት እነርሱ ምንም ሳይነኩት ቀሩ። ይልቁንም አክብረው ሲሰግዱለት ቢመለከቱ በንዴት ሰውነቱን ቆራርጠው ወደ ባህር ጣሉት። ጌታችንም ከቅዱስ ሚካኤል እና ከቅዱስ ገብርኤል ጋር ተገልጦለት ለአምስተኛ ጊዜ ከሞት አስነሳው። ንጉሡም እጅግ አፈረና የሚያደርገው ቢያጣ በግዞት ወደ ስሎንቅያ ሀገር ላከው። በዚያም ብዙ ካሰቃዩት በኋላ ወደ ንጉሡ መለሱት። ንጉሡም በእስር ቤት አስሮ በረሃብ እንዲሰቃይም አደረገው። በመጨረሻም ቅዱስ ኤስድሮስ ግንቦት 19 ቀን የሰማዕትነት ፍጻሜ ሆነና ተሰቅሎ አረፈ የሰማዕትነት አክሊልንም ተቀዳጀ። ቅዱስ ኤስድሮስ የኖረበት ዘመን አስራ ሁለት ዓመት ነው። በቅዱስ ኤስድሮስ ምክንያት በጌታችን አምነው ከኤስድሮስ ጋር አብረው በሰማዕትነት የሞቱት ሰዎች ብዛትም ስምንት መቶ አምስት ሺ ሰባት ሰዎች ናቸው። ጌታችንም ለሕፃኑ ሰማዕት ለቅዱስ ኤስድሮስ አስደናቂ ቃል ኪዳን ገብቶለታል። እረዴት በረከቱ ይደርብን በጸሎቱ ይማረን አሜን። ዳግመኛም በዚህች ዕለት ለአባቶች ሊቀነ ጳጳሳት አርባ አምስተኛ የሆነ አባ ዲሚያኖስ ረፍቱ ነው አባ ዲሚያኖስ ይህም አባት ባስቅጤስ በአባ ዮሐንስ ሀጺር ገዳም ከታናሽነቱ ጀምሮ መነኮሰ መንኩሶም አስራ ሰባት አመት ያህልም እየተጋደለ ኖሮ ድቁና ተሾመ ከዚያም በኋላ በታርን ወደ ተባለም ገዳም ሄደ ይሄውም የአባቶች ገዳም ማለት ነው እርሱም በእስክንድሪያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀበብስና በተሾመ ጊዜ በሊቀበብስናው ስራ የሚረዳውና በስራውም ሁሉ የሚያማክረው፣ ስለ ቤተ ክርስቲያንም ጥበቃ አዋቂ ሰው ፈለገ። ይህንንም አባ እድሜያኖስን ሰዎች በበጎ ስራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስናው ስራ እየተራደው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዛቱን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህንን አባ ድሚያኖስን ሊቀ ጵጵስና ሾሙት። ለአገልግሎትም ጽሙድ ሆነ። በመልካም ስራም ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችንና መልእክቶቹን እየጻፈ ወደ ሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበረ። በአስቅጤስም ገዳም በአባ መቃሪስ ደብር ከነጣቂው ከሀዲ ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቀርቡበት ቀን በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ህብስቱን ከመፈተቱ በፊት በኋላም ህብስቱን ከሰጣቸው በኋላ ሁለት ጊዜ ጾምን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና፣ ይህም አባት አባድሚያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈው የኦሪቱ ፋሲጋ ምሳሌ እንደሆነ እንደሆነም አስረዳቸው። አዲሱ የአባታችን ሐዋርያት ቅኖና ህግ ቅኖና ህግ ግን የመድኃኒታችን ስጋውና ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም ምንም እንዳይቀምሱ ያዝዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱለትን ግን አውግዞ ከመምናን አንድነት ለይቶ አባረራቸው። በዚህ በአባ ዲሚያኖስ ዘመንም የአንጾክያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታም የስላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቃን ሰው ተሾመ። የከፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ድሚያኖስ ላከ። አባት ድሚያኖስም በአነበባትም ጊዜ እጅግ አዘነ። በመልእክቱ ውስጥም እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሶስትነትን ስም የሚያወሳ አላገኘምና ይሄም አባት ድሚያኖስ የስላሴን በመለኮት አንድነታቸው በገጽ በአካልና በግብር ሶስትነታቸው ከቅዱሳት መጽሐፍትም ጠቅሶ ለዚህም መናፍቅ መልእክት ጻፈለት። ደግሞም እንዲህም አለው፣ ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህችም ምስጢርና እውቀትን የተመላች መልእክት ለአንጾክያ ሊቀጳጳስና ሊቀጳጳስና ወደ ተሾመ ወደዛ መናፍቃን በደረሰችም ጊዜ ትርጓሜውን ያውቅም ዘንድ የልቡ ድንቁርና የአእምሮ ጉድለት አለቀቀውም። ነገር ግን በክህደቱ ጸና። አባ ዲሚያኖስም ከዚህ መናፍቅ አንድነት ተለየ። ማህበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞትም ድረስ ለሀያ ዓመት ስሙንም እንዳይጠሩ አዘዛቸው። ይህም አባት ዲሚያኖስ በተገለጸ በተግሳጾቹ እና በመልእክቶቹ መንጋውን እየጠበቀ አርባ ሶስት ዓመታትን ያህል ከኖረና ወደ በጎ እርጅና ከደረሰ እግዚአብሔርም ካገለገለ በኋላ በሰላም አረፈ። የአባ ድሚያኖ ስረድት በረከቱ ይደረብን በጸሎቱም ይማረን አሜን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር ይቆየን አሜን። አኑሮኛ ልኬ ሌለው ደግነትህ እንዳንተ አይነት እከት ይገኛል? ሁሉም ነገር ትዝ ይለኛል። ሁሉም ነገር ትዝ ይለኛል። አኖሮኛ ልቸረነትህ ልኬ ሌለው ደግነትህ እንዳንተ አይነት እከት ይገኛል? ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል። ያቺ ፈዋሽ አደኝቺ ዛሬም ለእኔ ተዘርግታ ባጢአት ርቄን እንዳልኳት አስረህኛል በውለታ ደግሞ ሲወት ምርጫ ቢሆን ካንተ ወዲያ ማን